ሁላችንም በጉጉት የምንጠብቀው የሀረግ ድራማ ክፍል 67 እንደሚከተለው ቀርቧል። ያፌት አደጋ ያደረሰበት ወይም ደግሞ ጉዳት ያደረሰበት ሰውዬ ማነው? እንዲሁም ሉሊት የደረሰባት በጽሆን የተነሳ የደረሰባት ህይወቱ አደጋ ላይ መውደቁን አይተናለ ሉሊት እውነት የተመረዘ መድኃኒት፣ እንዲሁም ደግሞ የተመረዘ ምግብ ጽሆን እንዳበላቻት ሉሊት ህይወቷን እንደሳተች አይተናል። እውነት ሉሊት በህይወት ተርፋለች ወይንስ ናታንና ያፌት? እውነት ናታን ነው ያፌት እንደዛ አድርጎ በህይወቱ ላይ የደበድበው የሚለውን አብረን ይዘን መተናል። ሁላችሁንም ሰብስክራይብ ላይክ እያደረጋችሁ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ቤተሰቦች ሰላም ጤና ይስጥልኝ በያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሸር እንድታደርጉ በትህትና በአክብሮ ጠይቃለሁ ማለት ነው። እንዲሁም ነባሮ ሸርድ ላይክ ማድረጋችሁን አትርሱ። ስለምታበረታትን እጅግ አርግን ማመሰግነው ቤተሰብ። የሐረግ ድራማ ክፍል ስልሳ ሰባት እንደሚከተለው ቀርቧል ማለት ነው። እንግዲህ ያፌት ከወጣ ከቤት እንዳልተመለሰ ኤፍራታ ለጽዮን ነግራት ነበረ። ኤፍራታ ስልክ እየደወለች ስልኩ አልሰራለትም ነበረ። እንቅልፍ ሳትተኛ እየጠበቀችው በነበረበት ሰዓት ያፌት በሩን ከፍቶ እየተሳበ ቤት ገባ። እየተሳበ ቤት ሲገባ ኤፍራታ በድንጋጤ ምን ሆነህ ያፌት? ምን ተፈጥሮ ነው አለችው። እባክሽን ቶሎ ፋሻና አልኮል አቀብኝ ብሎ በጣም በሚያሳዝን መልኩ ጥፍጥፍ ብሎ ወደቀ። ኤፍራታን በጣም በድንጋጤ ስልኩን ጥላ ለያፌት አልኮልና ፋሻ ለማምጣት ወደ ፎቅ ሄደች። ወደ ፎቅ በሄደችበት ሰዓት ያፌት እየተገተተ ወደ ሶፋው ላይ ወደቀ። ሶፋው ላይ ሲወድቅ ኤፍራታም እየተርበተበተች በድንጋጤ ፎቅ ወርታ የፋሻና አልኮል እንዲሁም ደግሞ አንዳንድ ነገሮችን ይዛለት መጣይ። ኤፍራታ በጣም ደነገጠች። የደረሰበት የደረሰበት አደጋ እጅጉን በጣም ያሳዝን ነበረ በጩቤ ነበር የተወጋው። በስለት የተወጋው እሆዱ ላይ ወይንም ደግሞ ከእምብርቱ አካባቢ የተወጋው ቁስል እጅጉን በጣም ያሳዝን ነበረ። ያፌት እሱም ደግሞ አልሞት በተጋ ላይ ወደ ሐኪም ቤት እባክህን፣ ወደ ሐኪም ቤት እንሄድ፣ እባክህን ሐኪም ቤት እንሄድ እያለችው እየለመነችው፣ በፍጹም ሆስፒታልማ መሄድ አልፈልግም። እኔ እንደ ማንኛውም እኮ ሽንታም አይደለሁም አንድ ተራ ድርዬ ወይንም ደግሞ አንድ ፈሪ በብርቱካን መቁረጫ በቢላ ችግር አደረሰብኝና እኔ ሐኪም ቤት ልሄድ እኔ ሆስፒታል ልሄድ በፍጹም አላስበውም። እኔ አንድ ነገር እንገረሽ ይሄ የተደረገብኝን ነገር ለማንም እንዳታዋሪ ትሰሚያለሽ? አላት። ለምንድን ነው የማላወራው ያፌ ጥባክን ሆስፒታል ይዤ ልሂድ? አለችው። ሆስፒታል መሄድ አልፈልግም አልኩሽ። አይደለም አማርኛ አይደለም የምናገረው ወይስ አትሰሚኝም? ብሎ በቁጣ መንፈስ ኤፍራታን ተናገራት። ኤፍራታምን በድንጋጤ እሺ በቃ ብላ የያፌትን ቁስል በአልኮልና በጥጥ እየነከረች አልኮል የቁስሉን ፓርት እየጠረገች አጠበችለት። ያፌትን በጣም አቃጠለው። በጣም ታመመ። ምን ነው ያፌት አንድ ነገር እምት የሆንከውን ነገር ልትነግሬ ትችላለህ። እኔ እየሰማነ ሚስትህ አይደለሁም? ምን ተፈጥሮ ነው? ማነው እንደዚህ ያደረገ ብላ ስጠይቀው እሱን በቅርቡ አብረን እናየዋለን አንቺ ማወቅ የለብሽም፣ እንዲሁም ደግሞ ለማወቅ ምንጓጓሽ ብሎ የፍራታን በቁጣ መንፈስ መድለሰላት መለሰላት። የፍራታም ደነገጠች። እሺ ካልክ ብላ የወዷን በሆዷ አድርጋ ቁስሉን በፋሻ አሰረችለት። ያፌትም ሁሉን ነገር የሆዱን በሆዱ አድርጎ ኤፍራታን አንድ ነገር እንገርሽ በቅርቡ የሆነ ነገር እንደሚፈጸም ልነግርሽ አለሁኝ። ከቤታችን እንድትወጭ አልፈልግም። በር የሚቆረቁር ሰው እንኳ ቢኖር አሁን ከቅርብ ደቂቃ ወይም ደግሞ ሰከንድ በኋላ የሰርጋችን ፍኑ ታጥሮ ይመጣል። የሰርጋችን ፍኑ ተቀበይ። ማንም ሰው ቤት ሊግባ ብሎ ቢልሽ ማንንም ሰው እንዳታስገቢ እሺ አላት። አሁን አሁን ከፎቁጭና ላፕቶፑን አምጪልኝ የምሰራው ስራለኝ አንቺ ደግሞ ስለደከመሽ ወደ ፎቅ ወጥተሽ ተኚ ብሎ አላት። ኤፍራታም እሺ ብላ አንገቷን ደፍታ ወደ ፎቅ ቀጥታ ሄደች። ናታንም ሲጠበቅ በነበረበት ሰዓት ኤፍራ ያፌት ናታንም ሲጠብቁት ናታንም ሲጠብቁት ፂዮንና እንዲሁም ደግሞ ቤዚ ሲጠብቁት በነበረበት ከአሁን መጣ ካሁን አልመጣም እያሉ እየተንቆራጠጡ በነበረበት ሰዓት እነሱም እንቅልፍ ይዟቸው ሄደ። በተኙበት ያፌት ዘገደው ብሎ ገባ። ዘገደው ብሎ ሲገባ ለነሱ ምግብ ቋጥሮ ለእነሱ ምግብ ይዞ ሲመጣ ቤዚና ፂዮን ቅፍቅፍ ብሎ ተኝተዋለ። ጥፍጥፍ ብሎ ሶፋው ላይ ሳሎን ተኝተዋለ። ናታንም ደነገጠ። ዊ በጣም አስጠብቂያቸዋለሁ ማለት ነው፣ በጣም ሰዓት ሂዷል ማለት ነው አለ ቤዝ ብሎ ጠራቸው። በዚህም በድንጋጤ ብንን ብላ ስትነሳ እናታን ፊት ለፊቱ አቁማለ። እናቱ ምን ነው እስካሁን ድረስ ሰዓቱን አይተዋል? አለችው ሲሆንም ወንድሜ ምን የተፈጠረ ነገር አለ፣ ይሰጋሉ ወይንም ደግሞ ያስባሉ አትልም እንዴ? አንተ እኛ መቼ ነው ለአንተ እንደምናስብ የሚገባ ሰው ያስባል እንኳ ብሎ አያልን ስለህ ለምንድን ነው የማይሰራው? እሺ፣ እዚህ ቦታ ላይ ብለህ ለምንድን ነው የማትነግረኝ? የሚያስባሉ ማለት በቃ አንተ ማንም ሰው ያስባል የሚያስብ አይመስልህም? አይደለ አለይ ጺ ወርም አይደለም እኮ ህጤ ድርጅቱ ድርጅቱ ቦታ ሄጄ ነበር እና ስራ ስለበዛብኝ እዛ ቆይቼ ነው አለችው፣ አላት ቤዚህም እና ታዲያ እዚያ ብትሄድ እኔ ደህና ነኝ እንዳትሰጉ ወይም ደግሞ እንዳትጨነቁ እኔ ደህና ነኝ ስልኬ ሊዘጋ ስለሚችል ስልኬ ላይሰራላችሁ ስለሚችል እኔ ደህና ነኝ ብለህ መልዕክት አታስቀምጥም። በቃ አንተ ማንኛውም ሰው የሚያስብ አይመስልህም ማለት ነው። ሁሉም ሰው እንዳንተ ይመስልሃል አለችው። ፅዋን አይደለም እኮ እኔ እኮ እንደምታስበው አውቃለሁ፣ ግን በፍጥነት ወደ ቤት እመለሳለሁ ብዬ በዛው ስልኬ ባት ሊዘጋ በዛው ይኸው መጣሁ። አሁን በቃ ተነሱና ምሳ ብሉ ምግብ ብሎ ያው ምግብ ይዤላችሁ ማጥቻለሁ አለ ሲሆንም እኔ የምግቡ ነገር መሻሳስበኝ አንተ ነው እንጂ አሳስበኝ አለችው አይ አይዞሽ እንግዲህ አብሽሬ አይዞሽ እያለ እየሳቀ እስከዛሬ ድረስ እንግዲህ ምግብ ሰራለሁ ግማሽሽ ምግብ ሰራለሁ ግማሽ እያላችሁ በራብ ገላችሁና እናንተ ምርጓችኋል ስለዚህ ተነሱና አሁን ምግቡን ብሎ አላቸው ሲሆንም እና አንቺ የሰራሽው ምግብ አይጥመም ነው የምትለው ምንድነው እያልክ ያለው አለችው ሲሆንም አይ እኔ ያላልኩም፣ ተነሽና ምግብ ቤት ተነሱና ብሉ ነው ያልኩት፣ አለ አለ አይ እንግዲህ አሳ አልበላም፣ በቃ አንተ እኔ እሷ ሙያ የላትም ወይም ደግሞ ምግብ መስራት አትችል ብለህ ነው አይደል አንተ፣ እኔም ያመጣኸውን ምግብ አልበላም ብላ በቁጣ መንፈስ ብድግ ብላ ልትሄድ ስትል ቀለም አድርጎ በእጁ ያዛት እና፣ የኔ እህት የኔ እህት አንቺኮ ባለሙያ ነሽ፣ አንቺንኮ እንኳን የሰራሽው አይደለም የረገጥሽው እንዴት እንደሚጣፍግን ታውቂያለሽ። አላት። ፂሆንም ፈገግ ብላ ውስጧ ደስ አላት። ምግቡን በሉ። እሽ እናት ቶሎ አብረን እንብላ አለችው። አይ እኔ አሁን ስለደከመኝ ልውጣና ልተኛ ብሎ ወደ ፎቅ ወጣ። እነሱም ምግባቸውን በሉ። ወደ ፎቅ በወጣችበት ሰዓት ናታን ስትጠራው የለም። ናቱ ናታን አለችው። ስትፈልገው የለም። በውጭ መታ ስታየው ናታን የለም። ይሄ ልጅ የትዶ ነው የት ሄዶ ነው እያለች ቤዚ መፈለግ ጀመረች። ዳጊ በእንቅልፍ ልቡ ዳጊ ተኝቶ ተንቅልፎ ተነሳ። ተንቅልፎ ሲነሳ ገኒ ያየኔ ልጅ አስተኛኘት እንዴት እንደሚያሳዝን እንዴት እንደሚያሳዝን እኔ ኮ ልቀሰቀሰ ብዬ ጥሩ እንቅልፍ ስለተኛ እስኪ ረፍት ያደርግ ብዬ ተኩክ እንቅልፍ እንዴት ነበር የኔ እንቅልፋም? አለችው ዳጊን ራሱን እየነካከች እማዬ እንቅልፍ በጣም ደስ ሲል ነበረ። አዎ ጥሩ እንቅልፍ ተኝቻለሁ አይደለ? አላት ተኝቻለሁ። ብቻ ተኛህ እንጂ አለችው እየሳቀች። አዎ ጥሩ እንቅልፍ ተኛሁኝ አላት ዳጊ። የኔ ልጅ አንድ ነገር ልንገርህ፣ ትሰማኛለህ አለችው። ምንድን ነው እናቴ አላት። ከዛ ከዱርዬ ከዛ ከዱርዬ ጓደኛ እባክህን ራቅ። ይሄ ልጅ መኖ ምንም አላማረኝም። እኔ ደስ የሚል ነገር የለውም። እባክን ከሱ ልጅ እራቅ። ስለሱ እሱን ባስታወስ ቁጥር ስለአንተ ምን ደረሰበት ምን ያደርስበት ሆነ እያኩኝ ሀሳቡ ገደለኝ አለችው። እሽናቴ አንቺ ታልሽ በቃ ከሱ ጋር ጓደኝነቴን የምተዋለሁኝ ከሱ ጋር ደግሞ መቅረቤንም ደግሞ አቆማለሁኝ ብሎ ገኔን ዳጌ ጥሩ መልስ መለሰላት። ተባረክ ኔ ልጅ ሁሉም ነገር እሺ በልግ ፈጣሪ እሺ በልግ ብላ መረቀችው። ቢኒያም ቢን ገኒን ቢኒ ምን ምን ነው? ትግዝ ብለሃል። የተፈጠረ ነገር አለ እንዴ? አለችው። አረምንም ምንም የለም። ስለ እፍራታ የምታውቀው ነገር አለ ከእኔ ስልጅ፣ እንደው እንደ ምግብ አበችኝ፣ አለች ገኒ። አይ ገኒ ደህናነት እንግዲህ ለትንሽ ቀን ተስፋ አድርጌ ለትንሽ ቀን እንግዲህ ሶብሪ ስለዚህ ሁሉም ነገር በጎ እስከሚሆን ድረስ አንቺም ተረጋጊ። አንቺ ደህና ስትሆኝ ነው እሷም ደህና የምትሆነው፣ አንቺ እሷም ደህና ስትሆን ነው አንቺ ደህና የምትሆኝ። ስለዚህ እባክሽን ጸልይ። ብቻ ሁሉም ነገር ለጥሩ ነው፣ ለሽ አስቢ አላት ቢንያም። እሱም ጠዋትም ማታም የነገር ከተፈጠረ ጀምሮ በጸሎት ከጎኗ ላይ ልጄ ልጄ እንደ ውሃ ጠምታኝ እንደ ምግብ ርባኝ፣ ይኸው ኣለሁት ኣለሁት እንደ ሰው ቁሚ ይሄርኩኒ ኣለሁት እኔ ማ ምን ሆን ኣለሁ ኣለይገኒ ኣወገኒዬ መበርታት ነው። እሷ ምንም አትሆንም። እሷ ደሞ ታውቂያለሽ፣ ብስልናት እሷ እኮ፣ ብልጥናት፣ ጎበዝናት እኮ ጠንካራናት ናት ማለት። አዎ ጠንካራናት። ያ ጠንካራነቷ ግን አሁን ላይ ገደል ጨመራት። ልጄን ያላሰበችውን ያልፈለገችውን ነገሮች ተጓተቱባት። ኣለይገኒ አይ፣ ሁሉም ለጥሩ ነው ኣለት ቢኒያም እና ናታን ተገናኙ። ናታን እና ቢንያም ምግብ ቤት ሄዱ። አስተናጋጅቱን ምን ምን ምግብ አለ ብለው ምግቡን መረጡ እና ይሄንን አምጭልኝ ብለው ምግብ መርጠው፣ ምግብ አመጣችላቸው። ምግባቸውን እየበሉ እሺ ናታ፣ ምን አዲስ ነገር አለ ሰሞኑን፣ ምንድን ነው አለው ቢንያም። አረ ቢኒ፣ ምንም አዲስ ነገር የለም አለ። ስለ ኤፍራታ ምን አዲስ ነገር አለ አለው ቢንያም አይ ከዚያ እሱማ ተው ነው እኮ እሱን ረሳ ነው አይደለም። ይኔ ሌላ ሌላውን ነገር እናውራ እንጂ እሱ እኮ በቃ ተው ነው አለ ናታ። እንዴት ተው ነው ማለት እንዴት ይተዋለ? አለው አይ የሚቀደምና የማይቀደም ነገር አለው ብዬ ነው የስለ እሱ ጉዳይ ተው፣ ሌላ ነገር ረቅስ ሌላ ሌላውን እናውራ አለው። አይ ከዚህ የበለጠማ ወይ የለም፣ ከዚህ የበለጠማ የምንወያይበት ነገር የለም ናቱ አለው። እሱ ማለት ተናት ግን ለጊዜው አዲስ ያገሰረለ ነው አለ። ግን ናቱ ጺ ደህና ናት አለው። ቢኒ ትናንትናም ነገርኩት አልሰማሀኝም። እህቴን ተዋት። እኔ በእህቴና በአይኔ የሚመጣብኝ ሰው አልወድም ብዬ አልነበረ? አሁንም እባክህን ተዋት ተዋት ስለፈጠረክ በቃ እሷን ተዋት። ትናንትና እንደዚያ አልኩ፣ ምንም ሊገባ አልቻለም። እቤት በሄድንበት ሰዓት ያየሁት ብዙ ደስታ የማይሰማ ነገሮችን አይቻለሁ። ከእሷም አንደበት ከአንተም አንደበት ስለዚህ እባክን ተው ቢኒ፣ የማከብርክ እንዲሁም ደግሞ የምወድ ወንድሜነት እሷም ተቃለቅ እህቴ ናት፣ እንዲ አይነ ብሌን የማያት ስለዚህ እባክን እባክን እባክን ቢኒ እባክን ብሎ ለመነው ነው። ቢኒያም እንደነገጠ ምንውናቱ መጠየቅ የጥፋት ነው እንዴ? አለው። አይ ጥፋት አይደለም፣ ግን ነገሮች ሁሉ ደስ አላሉኝም። እየተካሄዱ ያሉ ነገሮች ሁሉ ምንም ደስ እያሉኝ አይደለም። ምንም ነገር ምናቸውም አላማረኝም። ስለዚህ እባክህን ተው እያልኩህ ተው አልኩህ አደለ፣ በቃ ተው አለው። እሺ ብሎ አፉን በሶፍት ጠላርጎ ቢንያምም እሺ በቃ ከነቃ ይቀራል አደለ፣ ተው ተረኝ ተዋል በቃ ብሎ በቆጣ መንፈስ ቢንያም ዝም አለ። ጽዮን ደስ የሚል ምግብ አሰርታ የምግብ ፕሮግራም አዘጋጅታ ደስ የሚል አስቤዛዎቿን ገዛዝታ እንዲሁም ደግሞ በመጀመሪያ ቤዚ ከቤት ለወጣ ነው። ጽዮን ምንድን ነው በጠዋቱ የምታስቢው? የተፈጠረ ነገር አለ እንዲ ያለች ከደረጃው ለስትወጣ ስትወርድ ጽዮን በጣም ተግዛ ተቀምጣ ነበረ ምንድን ነው ውጤት የተፈጠረ ነገር አለ። እንዴት ታግዘሻል? ምን ነሽ ነው አለቻት። አረ ምንም ነገር የለም። አ በቃ ከኔ መደበቅ ጀመርሽ አይደለም? አለቻት። እኔ ምንም የደበቅኩት ነገር የለኝም፣ ግን ዝም ብዬ ነው በዚህ በጠዋቱ ለምን ተነሳሽ ሲጀምር አለቻት። አንቺስ በዚህ በጠዋቱ እንደዚህ ቆንጅዬ ቆነጃጅተሽ በጠዋቱ የት ልትሄጂ ነው አለቻት። ሲሆን እኔማ የሚሄድበት ትንሽ ደቂቃ የሆነ ቦታ አለና እሱ ጋር ደርሼ ልምጣ ብዬ ነው አለች። እኔ ምንም የማስበው ነገር የለም በቃ አለች እና ጽሆን ዝም አለች። የት ነው የምትሄጁ፣ የምትሄጅበትን መንገዳት ነግርኝም አለ ጽሆን። አይ ቅርብ ቅርብ ቦታ ነው የሚሄደው ለደቂቃ ለተወሰነ ሰዓት ደርሼ እመለሳለሁኝ፣ አለች አንቺም የምትሄጂበትን ቦታ አልነግረኝም ወንድሜም የምሄድበትን ቦታ አይነግረኝም። በቃ እናንተ ሁለት ልጆች እኔን ባዶ ቤታችሁ ይመጣል ለመጃችሁ ማለት ነው። በቃ እኔም ሱፐር ማርኬት ሂጄ አንደኝ ነገሮችን ገዛዝች ወጥቼ ዛሬ መሳሰራለሁኝ፣ አለቻት ቤዚ። ኦ ኦ ይሄም አልተቻልሽም፣ እንዴት አለች እንዴት ማለት አትችይም እያልሽ ነው አለች። አልወጣኝም አልወጣኝም፣ አለች ቤዚ ተቃቸው እሺ አሁኑ መጣለሁ። እሺ እኔ ቆንጆ አለች። እሺ በይ በይ ብላ ወድሻለሁኛል፣ እኔም ወድሻለሁ ብላ ተሰናብተው ቤዚም ወደ ፈለገችበት ሄደች። ፅሆንም ወደ ፎቅ ደረጃ እየተንደረደረች ወጣች። ፅሆንም ልብሷን አለባብሳ ወደ ሱፐር ማርኬት ሄደች። ሱፐር ማርኬት በሄደችበት አንዳንድ ነገሮችን ገዝታ ስትወጣ ከሱፐር ማርኬት ኤፍራታ ደወለች። ኤፍራታ ስትደውል ሱጉን አነሳችሁ። እሺ ኤፍ እንዴት ነሽ? አለቻት። እንዴት ነሽ ፂ፣ ደህና ነሽ? አለቻት። ደህና ነኝ። እንዴት ነው ናታን? ምን አዲስ ነገር አለ ሳልደውልላችሁ እኮ አለቻት። አይ ወንድሜ በጣም ደህና ነው ናታ። ደውየልሽ ነበር ወንድሜ እስካሁን ድረስ አልመጣም ብዬ ግን እኮ መጣ። ተመስገን በጣም ደህና ነው አለቻት። መጣ፣ ደና ነው፣ ምንም አልሆነም አለቻት። ምን እንዲሆን ነበር የፈለግሽው ኤፍዬ? እሱ ደህና ነው አለቻት። እሺ አለ። ምን አዲስ ነገር አለ እስካሁን ድረስ? ምንድን ነው ምንድን ነው እንደዚህ ናታን ጭራሽ ለመርሳት ያሰብሽው? ምን ሆነ እንዴት ሆነ ብለሽ ያጠየቅሽኝ አለቻ ጽዮን ኤፍራታ። አይ የሆነ ነገር የሆነ የተፈጠረ ነገር ስላለ ነው ጽዬ፣ አለቻ ምንድን ነው የተፈጠረው? አለቻ እስኪ ተዩ፣ ተዩ ስንገናኝ ወራሻለኝ፣ ለሌላ ጊዜ ወራሻለሁ ስትላት፣ አይ እንግዲህ ወደ ጀምሮ ምንድን ነው መተው፣ ንገሪኝ፣ የተፈጠረ ነገር አለ ብላ ስትላት ያፌት ችግር ደርሶበት ተደብድቦ የሆነ ተወቅቶ፣ ስለዚህ እሱ በጣም ከባድ ችግር አይነበር፣ እንቅልፍም አልወሰደኝም። በጣም ከባድ ነገር ነበር ያጋጠመው እና ለዛ ነው አልቻ። ኦሆ፣ በዛ ደነገጠ። የጽወት ተጎድቷል? በእናትሽ ምንድን ነው ወደ የት ነው ማን ነው ብላ ስትላት፣ አልታወቀም፣ ያልታወቁ ሰዎች ናቸው በጩቤ ነው የወጉት ብላለቻት። እኔ እኮ ናታን ትናንትና ከወጣ አልመጣም ብለች ስላሽን ከዚህ ከነገር ጋር ደግሞ እንዳያገናኙበት ብዬ በጣም ፈርቼ ነበር አለች። እፍራታ የኔ ወንድም እንደዚህ ያለ ነገር የሚገባበት ምንም ነገር የለም። የኔ ወንድም ፍጹም መልካም ሰው ነው አለቻት። እሺ አውቃለሁ፣ ሚስቱ እንደዚህ አይነት ነገሮች ውስጥ እንደማይገባ አለችና ኤፍራታ እሺ፣ በቃ ቻው፣ እሺ ቻው፣ ፍዬ ብላ ስልኩን ተዘጋግተው ሄዱ። ጽዮንም ከሱፐር ማርኬት አንዳንድ ነገሮችን ገዛ አስታመጣ ደስ የሚል የምሳ ፕሮግራም ሰርታ ደስ የሚል ምግቦችን በጠረጴዛው ላይ አቅርባ ደስ የሚል ፕሮግራም አድርጋ ቤዚና ናታን በጣም ደስ በደስታ አዩት። ሲያዩት በጣም ተገረሙ። አቤቴን ይሄት እንዲህ ባለሙያ ናት፣ እንዲህ ይሄ ሙያ የት ነበር እያለ ናታንም በጣም ተደነቀ። በዚህም በጣም ደነገጠች። አፏን በእጇ ይዛ እንደዚህ አይነት ባለሙያ ነሽ እንደዚህ አለቻት። ናታንም እንደዛው የኔሄት እኮ እንኳን የሰራችው የተረገጠችው እንደሚጥም አቃለሁኝ አላት። ጽዮንም በጣም ደስ አላት። በዚህም በጣም ደስ ብሏት ደስ የሚል ምግብ እየበሉታለ። ሉሊት ወይዘሮ ሉሊት ከፎቅ ደረጃውን እየተንደረደረች ወረደች። መልከት አሏት። መልከት እርስ በርሳቸው ተያዩ። እሷም በጣም ደስ ብሏት እኔስ መጉዳት አልፈልግም እንዴ? ይቻላል ቁጭ ማለት ይቻላል? አለች ሉሊት። ይቻላል ቁጭ በይ አለቻት ጽዮን። ጽዮንን በጣም ነው የምትፈራት። ለምን እንድታውቃላችሁ፣ የዛን ጊዜ እንደዛ አደጋ ስላደረሰችባት፣ ካሁን ካሁን አስታውሳ ታሁን ታሁን እንደዛ አደረሰች ብያ ይትለኛለች ወይም ደግሞ ጥቂሟን ትዋጣብኛለች እያለች በጣም ታስብ ትጨነቃለች። ለእሷም እኔ ሰሃን የለኝም እንዴ? አለቻት ሉሊት አረ፣ ይቅርታ አንቺ እኮ ስለሌለሽ ነው ለነሱ ያመጣሁት፣ ስለዚህ እኮ ላምጣልሽ ብላ ሲሆን ብድግ ብላ የምግብ ሰሃን ሂዳ አመጣችላት። ምግቡ ነገር ግን ምግቡን ሲሆን ከውስጥ ነው ይዛ ያመጣችው፣ ከኩሽና ምን እንዳደረገችበት ሳይታወቅ እንጀራውንም እንጀራውንም ከኩሽና እንዲሁም ደግሞ ወጡንም ከውስጥ ነበር ያደረገችው ከነሱ ጋር ድል የሚያደረገችው ከወጡ ጋርና ወይም ከእንጀራው ጋር ምን እንዳደረገችበት ባልታወቀ የተመረዘ ምግብ ሰጣት። ከበላች በኋላ የሰጠቻትንም መጠጥ ከጠጣች በኋላ ሉሊት እናንተ በጣም ይጥማል። አንቺ ነሽ የሰራሹ ግን ይህንን ምግብ አለቻት። አዎ እኔ ነኝ ይጣፍጣል፣ አለች። በጣም ነው የሚጥመው። እኔ እኮ ተመላላሽ ሰራተኛ አስመጥታ አሰርታ ነው እንደያልኩ ነበር፣ አለች ሉሊት። አዎ ተመላላሽ ሰራተኛ አስመጥቼ ነው አለችና ፂዮንም ተሳለቀችባት። ወይዘሮ ሉሊትም ከበላች በኋላ ሆዷን ታማ እጅጉን በሚያሳዝን መልኩ ፌንት ወርቃ ከምግብ ጣውላው ወድቃ ወደቀች። ወይዘሮ ሉሊትም ሆዴን ብላ በዛ በወደቀችበት ናታና፣ ቤዚም ደንግጠው የሚበሉትን ምግብ ትተው ወደ ሉሊትን ለማንሳት ሄዱ። ውድና የተከበራቸው የቻናል ቤተሰቦች የዛሬው የክፍል ስልሳ ሰባት ድራማ ይሄን ይመስል ነበር። በሌላ በቀጣይ ቪዲዮስ ከምንገናኝ ድረስ ጀርሰን በቱ ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ማድረጋችሁን አትርሱ። ስለምትከታትሉኝ አመሰግናለሁ። ሰላም አሌይኩም ወረህመቱላህ ወበረካቱሁ።